ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። የወጣት መሪ ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በደቡብ ምዕራብ አዲስ አበባና አካባቢው ክልል በክልሉ ጽህፈት ቤት ግቢ ውስጥ ለአራተኛ ዙር የተተኪ ወጣት መሪ ስልጠና ተካሂደዋል ግንቦት 23 2017 ዓ ም ከ45 አጥቢያዎች የተውጣጡ 36 የወጣት መሪዎች ተገኝተዋል። በፓስተር ወንዲ ፍራው አዲስ ክርስቲያናዊ እቅብተ እምነት በሚል ርዕስ ስልጠና ተሰጥተዋል። በመጋቢ ዮሐንስ አፈወርቅ ወቅታዊ ወጣቶች ተግዳሩት በሚል ርዕስ ስልጠና ተሰጥተዋል። ስልጣኞችም የክርስቲያ ሰማያዊ የቤተ እምነት ምንነትና መርሆዎችን መረዳታቸውን ገልጸው በቀጣይም የራሳቸውን እንዲሁም የሚያገለግሉትን ወጣት እምነት ለማቀብ አቅም እንዳገኙ ገልጸዋል። እንዲሁም ወጣትነትና በወጣትነት የሚገጥሙበት ተግዳሮቶችን በዝርዝር ተዳስሰዋል። ሰልጣኞችም እነዚህ እውነት በመገንዘብ ከመረዳት በፊት ወጣቶችን መርዳት ላይ ትኩረት ያደረገ አገልግሎት መስጠት እንደሚገባ መረዳታቸውን ለዝግጅት ክፍላችን ገልጸዋል። የመሪዎች ስልጠናና ምክክር የባለትዳሮች ትምህርትና ትምህርት የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከሰሜን ምዕራብ ክልል ጋር በመተባበር በባህር ዳር ከተማ በክልሉ ስር ከሚገኙ አጥቢያዎች ለተወከሉ የቤተክርስቲያን ክርስቲያን መሪዎች በመሪነት ላይ ስልጠና የተሰጠ ሲሆን በደንብና መመሪያዎች ላይ ማብራሪያና ምክክር ተካሂደዋል። በተጨማሪም የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተሰጥቶ የመጽሐፍ ስርጭት ተካሂደዋል። በከተማው ከሚገኙ አጥቢያዎች ለተወጣጡ ባለትዳሮች በ የጤና ትዳርና ቤተሰብ ላይ ትምህርት የተሰጠ ሲሆን ትምህርትና ስልጠናዎቹንም የሰጡት የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወዩ ስንሻው እና የልጆች ወጣቶች ቤተሰብ አገልግሎት ኃላፊ የሆኑት መጋቢ ኤርሚያስ ገብረመድህን መሆናቸውን የደረሰን መረጃ ያመላክታል። የጸሎት መርሃ ግብር ተካሄደ። በኢትዮጵያ ሙሉ ወንጌላ አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ከሚያዝያ 28 እስከ 30 2017 ዓ ም የሙሉ ጊዜ አገልጋዮች በሙሉ የጾምና የጸሎት ፕሮግራም በጉለሌ ጳውሎስ አጥቢያ ቤተ ክርስቲያን ተካሂደዋል። ይህ መርሃ ግብር አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አዲስ ሰቆቃው ኤርሚያስ ምዕራፍ 5 ቁጥር 21 በሚል መሪ ቃል የተካሄደ ሲሆን በክልሉ የሚገኙ መጋቢዎች ወንጌላውያን አስተማሪ ተሽከርካሪዎችና ነቢያት ተሳትፈዋል። በፕሮግራሙ ላይ መጋቢ ተስፋዬ ነቢ ዳዊትና የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ የእግዚአብሔርን ቃል ያቀረቡ ሲሆን ፍሬውና ዛማኒኤል በዝማሬ አገልግለዋል። ተሳታፊዎቹ ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። የወንጌል ስርጭት ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል በተፍኪ ሙሉ ወንጌል በተዘጋጀው የሁለት ቀን የጸሎትና የወንጌል ስርጭት ብዙ ወገኖች ወንጌልን ሰምተው ጌታን ተቀብለዋል። በዚህም አገልግሎት አንድ ለአንድ ወንጌልን የሰሙ 1675 ወገኖች፣ ንስሐ የገቡና ጌታን የተቀበሉ 39 ወገኖች ሲሆኑ ቀጠሮ የሰጡና 66 በአጠቃላይ በጀማ ወንጌል 3000 ወገኖች ሰምተዋል። አዘጋጆችም ጌታ እንደረዳቸው ለዝግ ትክፍላችን ክፍላችን ገልጸዋል። የግንቦት ወር የወንጌል ንቅናቄ ዝግጅት መደረጉ ተገለጸ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ሚያዝያ 24 እና 25፣ ግንቦት 2 2017 ዓ.ም በቱሉ ዲምቱ በገርጂ በጎተር አጥቢያዎች በተካሄደው የወንጌል ስርጭት ንቅናቄ ላይ ከ98 አጥቢያዎች የተወጣጡ መሪዎችና አገልጋዮች ተገኝተዋል። ቄስ ዶክተር ሳሙኤል የሚሽን አገልግሎት ላይ ስልጠና ሲሰጡ፣ መጋቢያ አፈወርቅ በጋራ በወንጌል አገልግሎት ላይ መሳተፍ ስልጠና ሰጥተዋል ተገልጿል። የስልጠና ዓላማ የግንቦት ወር በክልሉ ባሉት በአጠቃላይ አጥቢያዎች ሁሉም አገልጋይና ምዕመን የዳነበትን የወንጌል ስርጭት እንደሚካሄድ የክልሉ የወንጌል ስርጭትና የልጆች ወጣቶች አገልግሎት ክፍል ኃላፊ የሆኑት መጋቢ ኤልያስ ለዝግጅት ክፍላችን ገልጸዋል። ወጣቱን ለወንጌል በሚል ርዕስ የወጣቶች ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ግንቦት 22017 ዓ.ም ወጣቱን ወጣቱን ለወንጌል በሚል ርዕስ በአሸዋ ሜዳ ክላስተር በገፈርሳ ኖኖ አጥቢያ ቤተ ክርስቲያን ተካሂደዋል። በዚህ ኮንፈረንስ ላይ 21 አጥቢያ ቤተ ክርስቲያናት የተውጣጡ ወጣቶች የተሳተፉ ሲሆን በፕሮግራሙ ላይ መጋቢ ሽመልስ ጠጂና ወንጌላዊ ብሩክ የእግዚአብሔርን ቃል በማቅረብ ለወጣቶች ጸልየዋል። ብዙዎች በመንፈስ ቅዱስ ተሞልተው ከአጋንንት ስራት ተፈተዋል። እንዲሁም ግዛውና የክላስተሩ አምልኮ መሪዎች በዝማሬ አገልግለዋል። የኮንፈረንሱ ተሳታፊዎች ጌታ እጅግ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።